መንሶር ሽቶ፣ መንሱር እና ሽቶ እኮ አንድ ላይ ነው የሚሄድ እ ሽቶ እንደ እንትን ብቻ ሳይሆን ጂምህን እራሱ ለአንድ ሳምንት ለአንድ ሳምንት ይቀይረዋል። ተመልካቾቻችን እናንተ ምን እንደተቀባችሁት ቁጠሩ። በዚህ ሁለት ወር ለኦርቶዶክስ እምነት ተከታዮችን ማስተላለፈው መልዕክት በደንብ ሰውነታቸውን ሊያስተካክሉበት ይችላሉ። ዛሬ ያለነው አድዋ ሙዚየም ነው። ሬግን በሚዞረው መዳን ፆም፣ ቀለል ያለ አካላዊ እንቅስቃሴ፣ ስፖርት እና ፆም አብሮ ይሄዳል እያልክ አይ ነው አይደለ? ቀለል ያለ ነገር ብትባላ በእርግጠኝነት በዚህ አንድ ወር ትጠፋለች። ስለዚህ አሁን ጂማችኑን አይተኸዋል። ይሄንን እንዳታሳዩብኝ ነግሬሃለሁ። ጂማችኑን አይተኸዋል። ጂማችሁን በወሬ ነው የሰማሁት፣ ግን የሆነ ሰው ነገረኝ። በጣም የሚገርም ነገር ዶክተሩን ሁሉ ቆጥራችኋል። አላ ሕክምና ባለሙያ ያለ የሚገርም ነው። እኔ በቃ ሰርፕራይዝ የሆንኩት በሱ ነው። ስለዚህ አሁን ገብተን እስና ብረን እናያለን። ገብተን ስፖርታችንን እኛ እንግዲህና ደግሞ ቀጣ ያለውን ነገር ለተመልካቾችን እናሳየናል እናሳያለን ብለናል። ስለዚህ አሁን ወደ ጂማችን መግባት እንችላለን።

ምን ምን ነው የሚያካትለው? ሻወር አለ፣ ውስጥ ሁሉ ነገር የተሟላ ነገር አለ። ኤሮቢክስ አለ፣ እስፒኒንግ አለ፣ ዮጋ አለን፣ ዳንስ ፊትነስ አለን፣ ምርጥ ኤሮቢክስ አለን፣ በጣም ምርጥ የሆነ ኤሮቢክስ። ልባችን። እኔም ትንሽ ቺ ነገር እየመጣች ስለሆነች ጉዳይ በቃ ዛሬ አንደኛው የአንድ ዓመቱን ሳይን አረጋለሁ እዛ በኋላ ከእናንተ ጋር ቀጥላለሁ ማለት ነው። እዛው እንቅስቃሴ ከመጀመራችን በፊት ደግሞ ሕክምና ባለሙያ ሐኪም ቤትም አላችሁ። እንዲ ሕክምና ባለሙያ ያለን ሳራ ትባላለን። ምንድነው እሷ ምሰራው በእኛ ጅማችን ውስጥ አንድ ሰው እንቅስቃሴ ከመጀመሩ በፊት የጤና ሁኔታው ምን ላይ እንዳለ መታወቅ አለበት። አዲስ ነገር ነው ይሄ። ደግሞ እስፔሻሊ ከእንቅስቃሴ ቅድ ጋር ደግሞ ተያይዞ ሰው የስብ መጠኑ፣ የጡንቻ መጠኑ፣ ዝረርፋት እነዚህ እነዚህ ነገሮች የት እንዳሉ ካልታወቀ በስተቀር ለስፖርት ስመጣ ሁሉ ነገር ለምንድን ነው? በጣም የሚገርም ነገር ነው። ስለዚህ መንሱሬ ሰው ራሱን ነው ማወቅ ያለበት እና አሁን ራስን የምታውቅበትበደፈገልታዋ ደግሞ ደስ ሲል ጂማችን ይህንን ይመስላል። እንዲ ዋናው ብዙ ሺህ ብር የሚከፈልበት ቤት እንደዚህ አያምርም። እኔ አሁን ውድ ቦታ ምንም ችግር የለም፣ ግን በታሪክ አይገናኝም። በጣም የሰፊ በጣም የተደከመበት ማሽኖቹ ደግሞ ራሳቸው አዳዲሶች ናቸው። ኪሎ ስንት ሆነ አሁን? ዘጠና ሰባት